ባለ ሶስት ኩላሊት ዋ ኩላሊት ነኝ ብሎ ነው እንግዲህ እኛጋ የመጣው። ለእኛ አዲስ ዜና ነው። በቫር ይታያል። በቫር ታይቶልን በትክክለኛማ እንደመጣት ያኔ ይረጋግጣል። ማውቆ ለ አይረዳም እስከሚደርስ ፍችንላወይ አይሻለም ወይበሱ ጊዜ ወይኔ

እንደዚህ ነው ውርደት ይጠብቃችሁ። የምር ሪል ካንደዚህ ነው ውርደት ይሄ በዘራችሁ አይደለም። እንደ ጓደኛ ልምከርሽ በቃ ቁም ነገረኛ ሁኚ፣ ቁም ነገረኛ ሁኚ። እንደ ቁም ነገረኛ ሴቱኝ፣ ቁም ነገረኛ ሴቱኝ። አዎ ቁም ነገረኛ ሴቱኚ። እሺ፣ እሺ። እንካ አንዴ ያዝልኝ። ቁም ነገረኛ ሴቱ ምንድን ነው ሲያስጠላ። በእናታችሁ አንተ ያማልከኝ፣ ለምንድን ነው ቀድም እዛጋ ስንት ሰዓት ሙሉ ቆሜ ያስጠበከኝ ለምንድን ነው ያስጠበከኝ? አሁን አናቴን ልፍለጥልህ ልፍለጥልህ? ወይ ምንድን ነው አንተ ያቆም ነገረኛ ሴቱኛ ነው እና ነው ለምን ያምልጠኝ ልትጠቀምበት ብላ አንተ እዚ ያገር ግዳጅ መጥቶ እናንተ እዚህ አካል ጉዳተኛ ናቸው። እንዲ እና እየሰራ ሰው እንዴት ነው ለሀገሩ በዚህ ልክ ላለመዝመት ሀገርህን ለመጠበቅ ምን ችግር አለው? አይ ተንኮል ጭንቅላታችን እኮ የምልህ ተንኮል የፈጠነው ነው የፈጠነው

ያልተገበሰው ቀንህን ያበላሻል። እንደዚህ የስራ ሙድህን አሁን የሰው ቀጥታ ወደ ቤቱ የሚገባ ይህ ስራ ሲጀምር መክሊት አይደለም። በቃ ለእኔ አይሆን ብሎ ተማረ ወደ ቤት እንዲገብ፣ ሽቦ ብለሽ የእቃ ማጠቢያ ሽቦ፣ ብረት ድስት ብለሽ የሸክላ ድስት እናመታምች። ምናለበት ሰው ሰርቶ ቢለወጥ፣ ራሱን ቢያሻሽል። ለምን መንገድ ላይ ጋንጮ ትሆንበታላችሁ? እንደዚህ ነው ሰዎች። ምንድን ነው ችግራቸው? በጣም የሚጨማለቁ ህፃናት እንዴ! ምንድን ነው ምን ሊያደርግ ነው እንደ

የታባ እንደዚህ የጻሪ ደግሞ እኮ አሉ ከባድ ነው። የጻሊ ለመምታትም ከባድ ነው። ምን ብለተመታለ ለመታውም በቃ እሱ አይፋታም እና እናንተ ሰዎች እያበርኩ ነው እንዴ? ዘንድሮ ማናየው ነገር የለም። ማበድ የሚፈልግ ሰውም አብዷል፣ ጀምረዋል። አሁን ሙሉ ለሙሉ አላበድክም፣ ግን ጀምረዋል። መንገድ ላይ ገና መግቢያ፣ ኢንትሮዳክሽን ፓርቱ ላይ የእብደት ኢንትሮዳክሽን ፓርቱ ላይ ገና ቻፕተር ዋን ቱ ስሪ እያለ ስለሚቀጥለው ትልቁ ህመም ምን እንደሆነ ታውቃላችሁ? ቤታችሁ ውስጥ መብራት የለም፣ በዛ ላይ እየዘነበ ነው። ሲቀጥል ደግሞ ሲንግል ነህ ብሮ። እረዳሃለሁ። ህመም ህመም። ይሄ ክረምት እንዴት ሊሆን ነው? አንተ ለምንድን ነው ቆይማ፣ አትተውም? ለምንድን ነው የማትፋት? ተውም በቃ ለራሳችን ብሶታችንን እናጣጣውም።

አለታል አለታል አለታል ቢል እሷም ቢበተለ ራሱ እህቷ በጣም ቆንጆ ነች። እህቷ ራሱን ቢበተለ እናቷ እንዴት ቆንጆ መሰሉ ገና ልጅ አገርልናቸው። በቃ አንተ ያበደ እናቷ እናቷ አንተ አሪፍ ዘዴ ዘይዳ ያበደ የፈጠደ ስልኩን ታነሳለህ። በቃ አሪፍ ኮሚሽን ይካፈላል። ይሄ ቪዲዮ እዚች ልጅ ጋር እንዳይደርስ ታዲያ ቅዳሜ እንከሳት። የቀረበውን ሰው እያይታችሁታል። ሶስት ኩላሊት ያለው ሰው ነው የቀረበው። ተመልከቱት። ባለ ሶስት ኩላሊት ነኝ ብሎ ነው እንግዲህ እኛ ጋ የመጣው። ለኛ አዲስ ዜና ነው። ስለ ሰውዬው ልንገራችሁ እንግዲህ። ከዓመታት በፊት ድርጅት ላይ በሹፍርነት ተቀጥሎ ይሰራ የነበረ ሰው ነው። ከዛ ግን እረፍት ማረፍ ይፈልግና ፍቃድ ያስፈቅድ ምን ያደርጋል፣ ጎኔን እያመመኝ ነው በሚል ሊመረመር ይሄዳል ማለት ነው። ከዛ ግን ባልጠበቀው መልኩ ሲመረመር ባልትራሳውን በሚታይበት ጊዜ ምን ይገኛል? ሶስት ኩላሊት ይገኛል ሰውነት ውስጥ። ከዛ ዶክተሮቹ በጣም ይደነግጣሉ። ለሱ ግን ነገሩት ነበር በዛ ማከለም እሱ ምንድን ነው ድንጋጤያቸው ብሎ እራሴ ላይ የአጣጣ መተው ብሎ በጣም ተደናግተው ባለበት ሰዓት ሶስት ኩላሊት እንደሆነ ያለው ይነግሩታል ማለት ነው። ከዛ ግን ፍሬንድ ስቲል በጣም በሚያስቃቸው ሁኔታ ፍሬንድ የፈለገው የእረፍት የዓመት እረፍቱን ይጻፍለት ነውና፣ አሁንም የዓመት እረፍቱን ጻፉልኝ ይላቸዋል ማለት ነው። ዶክተሮቹ ግን አላበርንም እኛ ጤነኛ ሰው ነን፣ ስለዚህ ያንጽፍልህ ማለት ነው። ለማረጋገጥ ሪፈር ወደ ሃያት ሆስፒታል ይጽፉለታል። ሃያት ሆስፒታል ሄዶ ሶስት ኩላሊት እንዳለው ያረጋግጣል ማለት ነው። ይሄ ሰውዬ እና ይሄ ሰውዬ እንዴት ነው ሶስተኛ ማንኛውም ኩላሊት ፖሽ አርጎ መጠቀም ይችላል ይችላል ግን ግን የብር ሰው ይቻላል። ሶስት ኩላሊት ያለው ሰው ይሄ ነገር መታየት ሳይኖር የባለስልጣን ልጅ። እሺ፣ ውጤቱ እንደሚያሳየኝ ከሆነ ጤንነቱ እየተሻሻለ ነው። እቤት እንዴት ነው? እቤት ያመዋል አላመመውም? ዶክተር፣ ግን በጣም አስቸጋሪ ሆኖብኛል። ምን ነው? ከመጠን በላይ መጫወት ያምረዋል። ያው ልጅነት አይደለ? ምን ችግር አለው? ልጆች መጫወት ይወዳሉ። የልጅ ብቻ አይደለም ዶክተር፣ በከባዱ ነው መጫወት የሚፈልገው። እንዴት ዶክተር እኔ አላመመኝማ። በእናትህ ዶክተር ሉጋክ አይቻልም። ባሻንጉሊት ተጫወት እማዬ እምቢ አለኝ ዶክተር። ተወጋለህ በመርፌ መጫወት በጣም ነው የሚወደው። የእውነትማ አይሆንም። እንዴ ዶክተር ይጫወትበት፣ አለበለዚያ አስባርረሀለሁ። ዋት! እሺ ማሙሽዬ አስበለው ጋኝ። እሺ ይሄንስ ና ሉጋክ ዶክተር አረላሽ አመመክ ዶክተር? አዎ ማሙሽዬ፣ እኔን አመመኝ። አንተን ደስ አለህ? በጣም ደስ እንዲለኝ ደግሞ ይሄ መድኃኒት ዋጥልኝ። አይሆንም እማዬ አልውጥም አለኝ። ዋጥለት እባክህ የኔ መቤት። ይሄ መድኃኒት ከፍተኛ የዶዝ መጠን ያለው፣ የኛ ሰው ከዋጠው ጉበቱ ላይ ጣባ ይወጣበታል። ሶስት አንተ ዲቃላ፣ እማዬ ሞተብኝ። አሁን በምን ልጫወት ነው? ልጄ ልጄ፣ ሌላ ዶክተር ፈልግላለሁ። ለምን ሺህ ጊዜ ባለስልጣን ልጅ ምን ነው አንተ ስራው ጥንግር ብሎ አይቀርም። እድሜ ልክን ዶክተርነት ጥንግር ብሎ አይጠፋም? ቅዳሜ ስድስት ሰዓት ተኩል ከስራ ልወጣ ስል ያጋጠመኝ። ሄሎ ሄሎ፣ ሄሎ አቤት አቤት፣ እየመጣው ነበር እየመጣው እ ቢሮ እየመጣው ነው ነው፣ ጠብቀኝ

ፈልገ የሆነ ነገር አድርጎ ይፈልግ አለቃ ራሱ ቢሆን ፈልገ ለዚህ የሆነ ነገር ወይ ካሳ ይክፋል። አንደኛ ስድስት ሰዓት ተኩል እንትን ያልክ አስር ሰዓት ምናምን ቀርቻለሁ ምናምን ትላለ፣ ሀሳብን ቀይራለሁ። በጣም ነው እንዲህ ሀሳብን መቀየር።